አሁን ግን ወደ እናንተ እንግዲህ ትልቅ ገንዘብ ይዞ ለመቄዶንያ አባት እናቶች አረጋውያን የአእምሮ ሕሙማን ለመርዳት እዚህ ድረስ የመጣ እንግዳ አለን። ይሄ እንግዳችንን ሁላችንም እናውቀዋለን። በቲክቶክ ነው የምናውቀው። ቲክቶክን ዩቲዩብ ላይም አንዳንድ ጊዜ አየዋለሁ። እኔ ግን በቲክቶክ ነው የማውቀው። ስለዚህ ቲክቶክን ለበጎ ለበጎ ከሚጠቀሙ በጣም ምርጥ ሰዎች ሲሞራል ፍቅር ከሚጠቀሙ በጣም ምርጥ ሰዎች መካከል አንደኛው ባለ አደራው ይባላል። የተለያዩ ገንዘቦችን ከሰው ተቀብሎ ልክ እንደ ስሙ አደራ ተረክቦ መጥቶ በጣም ለሚያሳዝኑ እናት አባቶች ሲያደርግ ነው የምናውቀው። ዛሬ ደግሞ ወደኛ መቷል መጥቷል እና ምን ይዞልን ነው የመጣው ቆመን ነው የምንቀበለው። እንደዚህ ሸፈን እናድርገው። እንኳን ደህና መጣ እሱ ነው ማለት ነው አይደል? አሁንም እነዚሁ ነው የምንቆየው። እንኳን ደህና መጣህልን። ባላደራው ማለት እንግዲህ እሱ ነው። እዚህ ተገኝቶልናል። በጣም በጣም አድርገን እናመሰግናለን ስለመጣህ። ከታተል አየዋለሁ። ለምን በጣም ለምስኪን እናቶች ለተቸገሩ ሲሰጥ አይታይም። ፊቱ ዛሬ ግን አየው። ማስተራበለት እንደወረደው ነው ዛሬ ታይታለህ። እኛ አይተናል። ተመልካቾቻችን ፎቶ ስላላነሳ በቃ በምን በአይናችን ነው እናነሳው። አዎ ተመልካቾቻችን ባላደራው እዚህ መቄዶኒያ ድረስ ተገኝቷል። በድጋሚ እንኳን ደህና መጣህልን። ስለምትሰራቸው ስራዎች ትልቅ አክብሮት አለን፣ ሁላችንም የእውነት ትልቅ አክብሮት አለን። አሁንም እንደሚቀጥሉ ተስፋ እናደርጋለን። እስኪ እጅህ ከምን እንበል መጀመሪያ እሺ መልካም እንግዲህ ያው ባላደራው፣ ብዙዎቻችሁ እንደምታውቁት እስካሁን ድረስ ወደ ሶስት ዓመት አሁን አራተኛ ዓመቱን እያያዘ ነው። በፌስቡክ በቲክቶክ እና በዩቲዩብ ነው እንደዚህ እዚህ ሀገር ውስጥ ያሉና ውጭ የሚኖሩ መልካም ወገኖች ለተቸገሩ ሰዎች እርዳታ ለሚያስፈልጋቸው ወገኖች አደራ አድርስ እያሉ ይልኩናል። እኛ ደግሞ ለነዛ ሰዎች በታማኝነት አደራ ስናደርስ ቆይተናል። ዛሬ ደግሞ ለየት ባለ መልኩ የመቄዶንያን ዓላማ ለማገዝ እና ለመርዳት ከሀገር ውጭ የሚኖሩ ወንድሞቻችን እና እህቶቻችን እነሱ በመተባበር አዳራ እንግዲህ ለማድረስ ነው እዚህ የተገኘ ነው መቄዶኒያን ጎበኛችሁ፣ እንዲ እናንተ እኔ ጎብኝቻ ጎብኝታ እና ያንን በማየት እንግዲህ አጠገቤ ያሉትን ሰዎች በማስተባበርም ጭምር ነው አደለ? በዚህ ድረስ ያመጣችሁት። እስኪ ስማቸውን መጥቀስ ይቻላል፣ ወይም እነማናቸው ብንል መግለጽ ይቻላል? እስኪ ግለጽልን እና ሁላችንም ተነስተን አክብረን አጨብጭበን እንድንሸኝ ንገራ። ስማቸው አቶ ነክር ተመስገንና ባለቤቱ ደግሞ ትግስት አምሳ ይባላሉ። ዩናይትድ አረብ ኤሚሬት አቡዳቢ ውስጥ ነው የሚኖሩት። ነክር ተመስገን እና አቶ ነክር ተመስገን ነክር ተመስገን እና ባለቤቱ ትዕግስት አመሳ ይባላሉ። ዩናይትድ አረብ ኤሚሬት አቡዳቢ ውስጥ ነው የሚኖሩት። የራሳቸው ስፖርት ቤት አላቸው። ኤን ኤንድ ቲ ቴኳንዶ ሴንተር ይባላል እና እኔም በአጋጣሚ አቡዳቢ እና ዱባይ ለእርዳታ ስራ ለማሰባሰብ በሄድኩበት ጊዜ ጎብኝቻቸዋለሁ። በጣም መልካም ሰዎች፣ ብዙ እርዳታዎችን የሚሰሩ ብዙ የተቸገሩ ሰዎችን የሚረዱ ወንድምናቶቻችን ናቸው። እነሱ አስተባብረው እንግዲህ በአቡዳቢ በኢትዮጵያን ኤምባሲ እዛ በመሄድ የኢትዮ ኤምባሲ ሰራተኞችን ክቡር አምባሳደራችንንም ጨምረው ስፖርት በማሰራት እና ለመቄዶንያ ያሰባሰቡት ገንዘብ ነው። እንዲሁም ደግሞ እዛ እነሱ ጋር የሚሰሩ ተማሪዎቻቸውንና ወላጆቻቸውን በማስተባበር ከራሳቸውም ጨምረው ያሰባሰቡት ገንዘብ ነው። በጣም ደስ ይላል። ፍቄ፣ እስኪ ጮክ ብለህ ማና ማናቸው? ትግስት አመሳና አቶ ነክርት አመሳ አቶ ነክር ተመስገን፣ ወይዘሮ ትዕግስት አመሳ አመሳ አመሳ። የሚገርመው ተማሪዎች ያሉ ስፖርት አይደል፣ ስፖርት ቤት ነው ያላቸው። ማርሻል አርት ቴኳንዶ ነው ያላቸው። ከዛ በተጨማሪ ደግሞ ኤምባሲ ሰራተኞችም በዚህ አጋጣሚ ክቡር አምባሳደራችንም እናመሰግናለን። የኢትዮጵያ እዛ አቡዳቢ የሚገኘውንም የኢትዮጵያ ኤምባሲ ሰራተኞችም ሙሉ ለሙሉ እነሱም ፈቃደኛ ሆነው በዚህ እርዳታ ላይ እንግዲህ ተሳትፎ አድርገዋል። እነሱንም በዚ አጋጣሚ አመስግናቸው እነሱንም እናመሰግናለን። ሌላው የባላደራው የናንተም ግሩፕ የሰበሰበው ደግሞ አለዚሁ ላይ አይደለም ተጨማሪ ገንዘብ ሳይሆን እኛ ያው ከዚህ በፊት ቅድም ለማንሳት እንደሞከርኩት ዱባይ እና አቡዳቢ እንደዚህ ለተቸገሩ ወገኖቻችን በራሳችን በገዛ ፍቃድ እርዳታዎችን ለማሰባሰብ እዚያ ሄደን ነበር። በጣም ከበቂ በላይ የተለያዩ ቁሳቁሶችን እንደ ዊልቸር ለህፃናት ቦርሳ፣ ደብተሮች እንዲሁም ደግሞ የአዋቂዎች ዳይፐር፣ የህፃናት ዳይፐር እዚህ ሀገር በቀላሉ መገኘት የማይችሉ አልባሳትንና ጫማዎችን ጨምሮ የተለያዩ ቁሳቁሶችን ከአንድ ሺህ ኪሎ በላይ እነዛን ነገሮች አሰባስበን ነበር፣ ከተለያዩ መልካም ወገኖች ዱባይ እና አቡዳቢን ማለት ነው እና እነዛን ነገሮች ወደ ሀገር ውስጥ ለማስገባት ወደ ስድስት ሺህ ድርሃም የካርጎ ከፍለን እየሞከርን ነበር ሀገር ውስጥ ለማስገባት። ግን አሁን ባለው አንዳንድ ነገሮች ምክንያት እዚህ ሀገር በእኛ ላይሰንስ ስለሌለን የቻሪቲ ፍቃድ ስላላወጣን በፈቃደኝነት ስለሆነ ይህንን እየሰራን ያለ ነው ማስገባት አልቻለም። ስለዚህ እቃዎች እስካሁን ድረስ የሚገኙት እዛ ዱባይ ካርጎ ላይ ነው ያሉት እና በጣም ብዙ ናቸው። አዎ እኛ ምን አሰብን፣ በዚሁ አጋጣሚ ለመቄዶኒያ እነዚህን እቃዎች ሙሉ ዶክመንቶች እጃችን ላይ ስለሚገኙ በእኛ በኩል እንደተሰበሰበ መቄዶኒያ በራሱ ፈቃድ በዚህ ወደ ሀገር ውስጥ አስገብቶ ለሚያስፈልጉ ወገኖች መቄዶንያ ራሱ ድጋፍ እንዲያደርግ ብለን አስበናልና በዚ አጋጣሚ ይህን መግለጽ፣ በጣም የሚያስገርሙ ስጦታዎች ነው ዛሬ ባላደራው ይዞለን የመጣው። ይህንን ከበጎ ሰዎች ሰብስቦ ከመጣው ገንዘብ ውጭ እነሱ ደግሞ በዛው በአቡዳቢ አይደለም የሰበሰቡትን ለአካል ጉዳተኞች የሚሆኑ ዊልቸሮችን ጨምሮ በጣም ብዙ ንብረቶች ይገኛሉ። እሱን አሳልፎ ለመቄዶንያ ይሰጣል። መቄዶኒያ ደግሞ ፈቃድ ስለሚኖረው እሱን ወደ ኢትዮጵያ በማስገባት ለሚፈለገው ዓላማ እንዲውል ያደርጋል። እስኪ ለባላደራው ገንዘቡን ከመግለጣችን በፊት ሞራል ሰጡልኝ፣ ጮክ አርጋቸዋል። በጣም ደስ ይላል። በጣም ደስ ክቡር አምባሳደራችን አሉ። የተሰበሰቡ ደግሞ እዛው ስፖርት የሚሰሩ አይደል፣ ኤሮቢክስ የሚሰሩ ቴኳንዶ የሚሰሩ አቡዳቢ ውስጥ ወይዘሮ ትዕግስት አመሳ፣ አቶ ነክር ተመስገን መቼም በእርግጠኝነት ይህንን ፕሮግራም ያሉ፣ ምክንያቱም ነግራችኋል። ምክንያቱም ባለአደራ ስለሆንክ አደራህን ስታደርስ በደንብ ያሉ። ባይ ዘ ዌይ ይገር ደስ ይለኛል። አሁን እኔ ሁለት ቦታ ሄዱ የሆነ ነገር መጠየቅ እንኳን ለራሴም ጉዳይ ይከብደኛል። ግን ለሰው ጉዳይ የሰው ጉዳይ ያሳስቧችሁ። እውነት ደግሞ ግድ ነው። እንደዚህ ካልሆነ አይሆንም አደለ? ችግሮቻችንን በዚህ ደረጃ ተሳስበን ካላለፍ ነው ተደንደና በብሌሲንግ በምርቃት ነው ደግሞ ምን ኖሮ እና ምን ይደስ ይላል እዚሁ ግጥም ግጥም ሚኪ ይገጥምላል። እዚሁ እንዳለ የመንገድ ዳር እውነት ለደረቀ ከንፈር እርጥባን ስትቸር ክንፏን የተመታች የወደቀችን ወፍ ጠግነ ስታበር ላጎበጠ ጫንቃ ቀንበር ስታነሳ ተስፋ ለቆረጠው ቃላትን ቀምረህ ሐዘን ስታስረሳ ለዘመመሽ ጎጆ ማገር ስታቀብል ለታረዘ ገላ ቡልኮህን ስጥል እውቀትን ለሚሻ ቆመ ስታስተምር መድኃኒት ሰተህ ታማሚ ስታሸር በሌሊት መሐሌት ቆመ ስትዘምር ከቀራኸው ቁርአን ከነብዩ ንግርት እውነት ስትሰነዝር ፀሐይ ላደበነው ጥላ ስትዘረጋ ብቻውን ከኖረ አብረ ስታወጋ ላኖርከው በረከት ላቆየኸው ምጽዋት እግዚአብሔር ይስጥልኝን ከኔ ቢጤ አንደበት ጠብቀ ሳትሰማት እግዚአብሔር ይስጥልኝ በል ለመንገዱ ነዳይ እጁን ለዘረጋው ከተቀባይ ይልቅ የሚሰጥ እጅ ነው የሚልቅ በዋጋው ይላል። ለባለአደራው ደስ ይላል ማን እንደሆነ የሆነ አንድ ትልቅ ሰው ምን ሲሉ በቃ እኩል የመጨረሻ ደስታ እኮ ነው አደለ? ስትሰጥ በቃ የመጨረሻ ትልቁ ደስታው ነው። በዛ አሁን ብዙ ጊዜ አንተን አይቻሉ ሲደሰቱ ሳይ ከሆነ ድንገት መተ እንደው እኮ አይደል አንዳንዴ እንትን አደለ እንደ እግዚአብሔር የላከው የሚመስሉ አንዳንዴ እንትኖች አቃሉ አይቼም አቃሉ። ስትደርስ ያ ሰው የመጨረሻ የሆነ ተስፋ ቆርጦ ሚለስ በዛ ሰዓት መድረስ ማለት የእውነቴን ነው ምል እንደው ቸግሮ እንኳን አጋጥሞ ያውቃል። ለምሳሌ እኔ ድሮ ትምህርት ቲያትር ስማር ለመጨረሻ ጉጉት አለኝ እና በህይወት የማረሳው ትልቅ ስጦታ በቃ ተስፋ ቆርጬ ቲያትር እዛ እማራለሁ፣ አንድ ብር የሰጡኝ እናት ይኸው እድሜ ልኬን አወራዋለሁ። ያውም ከሌላቸው ነው። ከምናምን ውስጥ አውጥተው እንዲህ ደግሞ ቸግሮ የሆነ የሆነ ሰዓት ላይ ከእንደገና ሳያጓጓ ሳያጓጓ ለሰው መድረስ ቀላል አይደለም። በጣም ይዘ የምትገርም ግጥም ናት። ከባላ ድሮ ጋር ደግሞ በጣም በቃ ስክክል ያለው ስክክል። ባለ አደራ እንግዲህ አሁን ቅድም ከጠቀስናቸው በጣም በጣም ከሚወደዱ ሰዎች የተሰበሰበ ገንዘብ ነው። ደስ አይልም? ተማሪዎቹ ራሳቸው በጣም ከስፖርት መልስ ያው በርገር ያስፈልጋል ከሱ ላይ የእውነቴ ነው። ከሱ ላይ ቀናን ሰው ነው። አሁን እዚህ እንዳየ ነው። ቢኒ ታውቃለህ፣ ከእንትናቸው ከልደታቸው ከምናምን ነው። እነዚህም ተማሪዎች ያው ይከታተላሉ የአቶ ነክር ተመስገን እና ወይዘሮ ትዕግስት ዓመሳ የሚያሰሯቸው ተማሪዎች ከምናምናቸው ምናምን ቆጣጥበው ምንም ይሁን ለምን፣ ሶስት ብር አይሆንም። እኔ በጣም ደስ የሚለኝ በእውነት በጣም ደስ ይላል። ሶስት ብር ትላለች ለማሳየት ነበር። ለማንኛውም በጣም ከሚወደዱ ኢትዮጵያውያን የባላደራው የሰበሰበውን ለመቄዶንያ አምባሳደሩም የተከበሩ አምባሳደርም አሉ ከነሱ የሰበሰበውን በባላደራነት ያመጣውን ገንዘብ ላውጣው

ግማሽ ሚሊዮን ብር እግዚአብሔር ይስጣቸው፣ ልጆቹም ይደጉልን። አቶ ነክር ተመስገን እና ወይዘሮ ትዕግስት ባለው ላይ ይጨምርላቸው፣ ጤናቸውን ይስጣቸው። አምባሳደራችንን ለሀገራቸው የበለጠ የሚሰሩ ያድርግልን። እንግዲህ ለአንተ መቼም ምስጋና ይፈልጋል፣ ግን እሱ እንደዚህ በሞቀ ጭብጨባ ነው በኋላ የሚወጣው። ግን ምናልባት በኋላ አደራው አንተ በመጨረሻ እንደው እድል እንስጥህና ስለመጣህ ስለጎበኘህን እንደዚህ አይነት የሚገራርሙ ነገሮች ይዘህ ስለመጣህ ለመቄዶንያም ደግሞ ገና ከአቡዳቢ ገቢ የሚደረጉ ንብረቶችንም ይዘህልን ስለመጣህ ጉልበትህን ፈጣሪ ባርከው፣ በጤናህ ደግሞ ፈጣሪ ጤናህን በደንብ ጤናህን ይጠብቅልህ። ግን በመጨረሻ እንደ አንድ ነገር በለን እንበለው፣ አይደለ? የሆነ ነገር ሳይለው ያወጣ እኔ ነው። እንዲህ ሰው ፊት ስንቆም የሆነ ሰው የሆነ ነገር አይቶ ደስ ሲለው፣ እናት ከእናቶች ተቆንጥጠንና ተመርቀ ስታድግ ነው ይሄ የበረከት ስራ የምትሰራው። በእርግጥ ብዙ ኢትዮጵያውያን የበረከት ስራ ይሰራሉ። ያንተ ደግሞ የእውነት የእውነት ደስ ይላል። ስለዚህ ያው አረጋያኖቹ ደግሞ እዛ ያሉት አእምሮ ህሙማን አረጋያኖች የተቸገሩት ደግሞ በእነሱ ስም ደግሞ እግዚአብሔር ከፍ ያለ እንጀራና ጤና ይስጥህ። የመጨረሻ ባለአደራው የምትለን ነገር ካለ የመለያ ነገር የሆነ ነገር በለን እና እንሰነባበት። በመጀመሪያ ሁሉን ለሚያደርግ እግዚአብሔር ለእግዚአብሔር ክብር ምስጋና ይግበው። እስከዛሬ ድረስ እንግዲህ በዚህ ሶስትና አራት ዓመታት ውስጥ የኔን ማንነቴን ሳያውቁ መልኬን ሳያዩ አምነውኝ ከተለያየ ሀገር ከሀገር ውስጥም ከሀገር ውጭም ኢትዮጵያውያን፣ ኤርትራውያን፣ የሌላም ሀገር ዜጎች የምንሰራውን ስራዎች ብቻ አይተው ዘር ሳይሉ ሃይማኖት ሳይሉ ቀይ ነው ጥቁር ነው ሳይሉ በእምነት ሰዎችን ለመርዳት እኔንም አምናዊ ይህንን ነገር እስካሁን ደስ እየደገፉኝና እያገዙኝ ስላሉ ለእነሱ በጣም ምስጋና ማቅረብ እፈልጋለሁ ከዛ በመቀጠል ደግሞ እናንተም ዚ ይህንን ፕሮግራም እያስተባበራችሁ ደከመኝ ሰለችኝ ሳትሉ እናንተም ለዚህ መልካም አላማ እያገዛችሁ ስለሆነ እናንተንም እንግዲህ በጣም እናመሰግናለን እግዚአብሔር ይስጠልን ለሁሉም አመሰግናለን በመጨረሻ እንግዲህ ከባላደራው ከበጎ ኢትዮጵያውያን የሰበሰበውን ግማሽ ሚሊዮን ብር ለመቄዶኒያ ለማስገባት እዚህኛ ጋር ተገኝቷል። ይሄ ብቻ አይደለም። በአቡዳቢ ደግሞ በሱ ሰብሳቢነት እዛ ያሉ እቃዎች አሉ። ስለዚህ ለመቄዶኒያ እሱን አሳልፎ ይሰጥና መቄዶኒያ ወደ ሀገር ውስጥ አስገብቶ ደግሞ እንዲሁ እንዲጠቀምበት ለማድረግ እዚህኛ ጋር ተገኝቷል። ስንሸኘው ግን የተሰበሰበው አሁን ቆንጆ ነገር ነው። በመጀመሪያ እነዚህ እነዚህ አምነው የሚሰጡትን እግዚአብሔር ይስጣቸው። አሁንም ጨምሮ በሰጡ ቁጥር ጊዜ ይጨምርላቸዋል። ሌላው የተሰበሰቡ ዊልቸሮች ብለዋል የማይገኝ ውድ የአዋቂ ዳይፐር በተለይ በጣም ከባድ ነው። ስለዚህ እኛ የቻሪቲ ፍቃድ ስለሌለን ሜቄዶንያ ያስብበት በተባለው መሰረት እዛም ያሉ አሁን ለምሳሌ ካለው ካለው አሁን እዚህ ከሜቄዶንያ የገበየ አሰባሰብ ጋር የሆነ ነገር ጉዳዮቹን ሚይዝ ሰው ከሌለ እዛም ያሉ ሰዎች አትኩሮት ሰጥተው ከአንተ ጋር ተደጋግረው በአጭር ጊዜ ያለውነገ ለመግለጽ ያለው የተዘጋጀ ነው። ካርጎ ታሽጎ ሁሉ ነገር ጨርሰን ነበረ። እዚያው የቀረጡ ነገር እዚህ ሀገር ውስጥ መግባት ፈቃድ ከሌለ ስለማይቻል ከዛ አንጻር ነው የሚገኘውን። ዱባይ ነው በጣም ብዙ ከአንድ ሺህ ኪሎ በላይ እቃዎች ናቸው። የተለያዩ ነገሮች ስለሆኑ ዶክመንቱም አለን፣ ኦልሬዲ የከፈልንበትም የካርጎ ደረሰኛለን። መቄዶንያ ከሚሰሩ ሰዎች ጋርም አሁን እየተነጋገረ ስለሆነ ሁሉም ነገር በቅርብ ጊዜ አልቃል ብዬ አስባለሁ። ከጊዜ ጋር በጣም በጣም ፈጣሪ ይርዳህ። አንተንም በሄድክበት ሁሉ ፈጣሪ ይከተልህ። የምትሰራው ስራ በጣም ድንቅ ነው። አሁንም ቲክቶክ ምን ያክል ትልቅ ሰዎችን እንደሚያወጣ ማሳያ ጭምር ነው ባላደራው በመልካ እናውቀውም ነበር እናንተም ባታውቁትም ግን ደግሞ የሚሰራው ስራ ብዙዎቻችን በጋራ መስራት የነበረብንን ስራ ነው ብቻውን እየሰራ ያለው ስለበጎነቱ መቶ ስለጎበኘን ይህንን በጣም በጣም ውድ ስጦታም ስላበረከተልን ስንሸኘው እጅግ ባለ ሞቅ ባለ ጭብጨባ እና ፉጫትም ጭምር ነው ባለአደራው በዚህ ጋር